አበጋዝ ለሚስቱ ቤት አልሰራላትም። እየራቀች ሄደች፣ አላገኘናትም። እንደ አበጋዝ አይነቱ ባል ምን ያደርጋል መሰላችሁ? ሚስቱን በእኔ ሕይወት አይመለከትሽም፣ በእኔ ሕይወት አያገባሽም፣ የፈለግኩትን ማድረግ ይችላለሁ፣ ልትቆጣጠርኝ አትችይም፣ ከፈለግሽ ቤቴን ጥለሽ ውጪ እንደፈለግኩ መሆን እችላለሁ እያለ የተለያዩ ሴቶችን እያመጣ እያስጨፈረ በቤቱ ቤቱ አይቀረው ውጩ አይቀረው፣ የተለያዩ ሴቶች ጋር አቶ አብሬሽ ይዘባበጣል በሚስቱ ላይ ማለት ነው። ያው የውሸትም ቢሆን ሚስቱ ነች ሩታዬ። እንደዛ እያደረገ በእኔ ህይወት አይመለከትሽም ብሎ የሚስቱን ልብ ቁስል አድርጎ፣ ግን እኮ የውሸትም ቢሆን ትወደዋለች ታፈቅረዋለች። እውነቴን ነው እምላችሁ። ከዛ ሚስቱን እንደዛ አድርጎ ቁስል ስል በክንክን በቃ ንዴት ውስጥ በሽታ ውስጥ ከጣላት በኋላ በዚህ ሁኔታው በዚህ ድርጊቱ በጣም ተቃጥላ በጣም ተናዳሩ ታዬ ቤቱን ለቃ ትሄዳለች። ይገርማችኋል ቤቱ ራሱ ሻንጣዋን ረትቦ የሸኛት ውሽምዬው ነው። ቤት ጠባቂ ብሎ ሚስቴን ጠባቂ ብሎ ያስቀመጠው ውሽምዬ ማለት ነው። እሱ ሻንጣሽን ሽን ይዘሽ ይዤ በይ አዎ እሺማ፣ እንግዲህ ቤቱን ለቀሽ ውጪ አላት፣ ውጪ አላት። ወጣች በቃ ወጣች። አቶ አቤላ እንግዲህ ውጪ አላትና ከዛ ቋን ጠቅለላ ሩታዬ፣ ወደ ቤተሰቦቼ ቢከፋኝም ቢደላኝም ቤተሰቦቼ ይቅር በሉኝ፣ እረግጫችሁ ነው የመጣሁት። በሚዲያ አሰድቢያችኋለሁኝ፣ በሚዲያ አስረግጫችኋለሁኝ። ብዙ ነገር አስብያችሁ አዋርጃችኋለሁ፣ አዋርጃችኋ አዋርጃችኋለሁኝ ብላ እንደ እኔ ቤተሰቡን ያዋረደ የለም፣ ይቅርበሉኝማ ዬ ይቅርበሉኝማ አባዬ ብላ ቅርበኝ ሂቴ ብላ ሻንጣን ሰብስባሩታ የአቶ አብረሽ ሚስት የአቶ አበጋዝ ሚስት ቤተሰቦቿ ጋር ትሄዳለች። ይገርማችኋል፣ ልብስ ራሱ ብዙ አልያዘችም፣ በሱ ብር ስለተገዛ ስትሄጂ የኔን ገንዘብ ይዘሽ እንዳትሄጂ ብሏታል። እና የእሱን ገንዘብ ይዛ አልሄደችም። በእሱ ገንዘብ የተገዛ ነገር ይዛ አልሄደችም እና ሻንጣው ራሱ እና አንዳንድ ልብሶች ሩታዬ የያዘችው ሻንጣ እና አንዳንድ ልብሶች በጎቹ ናቸው የገዙላት። ሆነ ዱባይ ሄዲው ነበር እና በጎቹ ዬ አዲስ ሻንጣ ገዝተውላታል። አዲ አዲስ ልብሶችም ገዝተውላ ትንሽ ይህን ይዘ ሄደችው እና እንደዛ ብላ ስትሄድ አበጋዝ ማታ እንደለመደው እንደፈለገ ሲዞር ውሎ፣ እንደፈለገ ሲዘሉ ውሎ ቤት ማታ ሲገባ ሩታዬ የለች ያለው ውሽምዬ። ከዛ ደነገጠና አበጋዝ ወደቀ ሩታ ያት? ይዲያ ነው። ሩታ ወዴት ወሰዳችኋት? ወዴት ላይ ነችብኝ? ወዴት ወሰዳችኋት? ምን አድርጋችኋት ነው? ወደቀ እኮ። እንደ ቦታ አይመቸኝም እንጂ እንደ ሰው ይወደቁ አሳያችሁ ነበረ ማለት ነው። ግን ከዚህ ጠባብ ክላስ ላይ ያለሁት ካሜራ ጀዋል ነው፣ እንደፈለኩ አይዞርልኝ። እንዴት አርግላ አሳያችሁ? እንደነሱ የሞ የተሟላ ነገር የለኝ። በመዲያም ቤት መግዛት እችላለሁ፣ ግን በመዲያም ቤት እየተጀለሰ ነው እያላልኳችሁ ውዲቅዲቅ ወደ መጥበው ሄደ ወደ እንትኑ ሄደ። እንዲ በዚህ ዱላ ነበር አንተን እግርግርህን ሰብሮ ማለት ነው። የእውነት አበጋዝ እኔ አንተን ባገኘህ በዚህ ዱላ ነበር እንዲ እግርግርግርግርግርህን ብዬ ማለት ነው። ቋራጣ በነገራችሁ ላይ እኔ ማለት ነው፣ ያኔ ወንድ አላውጣል ይሉ ነበረ። ኢትዮጵያ እያለው ወንድ አላውጣል ነበር። ስኔ እውነቴን ነው የምላቸው ወረቢ ወንድ አላውጣኝ ጀግና ነኝ እኔ ማለት ነው። እንቴ ነው የምላችሁ በቃ ወንድ አላውጣለ ወንድም የራሱ ታላቅ ወንድ ወንድ ሁነሽ ሊበ ነበረ ይለኝ ነበረ። አሁ መከታ ጋሻ ወንድ ሆኖ ነበር ማለት ነው። የዛሬን ያድርገውና እና እንደዚህ በዚህ ቅልጥምጥም አድርጎ ነበር እኔ ጋ ሳፋጣ በነገራችሁ ላይ፣ በጎች ዬ ከእኔ ጋ ሳፋጣ ይቅርባችሁ። ጥሩ ነኝ ያኔ ያኔ ብዙም ጨካኝ አይደለም ይውል ያኔ ጥሩ ነኝ ገራገር ነኝ ግን ቢሆንም ግን

በጎችዬ ግን አሁንም እውነት ነው ብላችሁ የምታምኗላችሁ ውሸት እኮ ነው። ወረቢ ውሸት ነው። በእርግጥ ሩታ ሕይወቷን እያበላሸች ነች። የማትረባ ይህች የማትረባ ሴት አሰዳቢ ማለት ነው። ነገጣት ለምለም ምን አለች? እንደዚህ እያጃጅ ሲያጃጅልሽ ከርሞ አያገባሽም። ምሳሌ ቼሩን ልስጥሽ ብላለች እኮ ልስጣችሁ ብላለች እኮ። በነገራችን ላይ ለምለም ከመጀመሪያው ጀምሮ ለመዳም ቅመሞች ተናግራለች። ሁሉንም ነገር የተናገረች ውሸት እንደሚሰሩ፣ እንደሚጃጃሉ፣ ዝም ብለው እንደሚጃጃሉ ተናግራለች። ሲጀምር እኮ መናገር አይጠበቅባትም ለምለም። እኛ በቃ አይታችሁ መርዳት አለባችሁ። ባለፈው አሁን ሩታ ወደ ቤተሰቦቼ ልሄድ ነው ስትል ጋቤና ቁጭ አለው አወጡት እኮ ያሁን ብዙ ቪዲዮቸውን ስለማላይ አላወጣሁትም። እና አወጡት ጋቤና የቁጭ አለው እሱ ነው በቃ እንትኑ ላይ ነው ብቻ ፊቱ ወንበር ላይ አለ ማለት ነው አበጋዝ። እና ሩታ ደግሞ ማስመሰል በጣም ትችላለች። ማልቀስ መድኃኒት ታደርግና በቃ እንትን ታለቅሳለች ይገባቸው። አይደለ እና ውሸታም ናት። በዚህ ሚዲያ ላይ እንደ ሩታውን እንዳብሬሽ ውሸታም የለም። በነገራችን ላይ በእርግጥ እና ሀይ የሚማሆን በጣም አሁን እያበዙት ነው። ከቡታጅራ የተበረች ውሸት እንጂ ምን ትማራላችሁ? ፍቅርዬን አይጨምርም። ይሄን ያበባ ማለት ነው። ባይሆን ፍቅርዬን አይጨምርም። በእሷም ጉዳይ ላይ የምናገረው አለ፣ ፍቅርዬ ማለት ነው። እና ውሸት ነው። ሩታን ቡታጅራ ብትሄድ እራሱ እህቷ ወልዳለች። ለነገሩ እህቷንም አትፈልጋትም። ወታኝ እሷን ሰብስክራይብ እንዳታደርጉ ቪዲዮዋን እንዳታውያለች ሴትዮ እኔ የምላችሁ ግን በጎችዬ ማለት ነው የሩታ የበጎች ሩታ ማለት እህቷን በሚዲያ ወጥታ የተሳደበች ለእህቷ ያልሆነች ለቤተሰቦች ያልሆነች እናንተን ግን ትወደናለች ብላችሁ ነው እንደዚህ የምታሽቃብጡት ለራሳቸው አትሆንም እንዴ ሩታ እንኳን አይደለም እናንተ ቤተሰቦቿን እራሷንም አትወድ ሲጀመር ራሷን ብትወድ ኑሮ እንደዚህ ሚዲያ ላይ ወጥታ አትረክስም ነበረ ነገ ጣሳ በእንጨት እራሱ የሚነካት ወንድ አታገኝም በዚህ እንትኖ በዚህ ስራ አበጋዝም አይፈልጋትም ሰው እየተጠቀመባት ነው እንዲሁም ከእናንተን እወዳታለሁ ሩታለ ብትሉ እውነት ሆነ እነግራታለሁ፣ ሴትነትሽን አስከብሪ፣ እየተጠቀምብሽ ነው፣ አትጃጃይ ብዬሽ እነግራታለሁ። እናንተ ግን የኔ ስማርት አትጠገቡ፣ አትጠገብ፣ አትጠገብ ስም እኮ በነገራቸው ላይ የማሪና ነው ገባቸው አይደል? ይሄ ስም የማሪና ነው እና ይቺ አትጠገብ ሳይሆን ስሟ ማለት ነው ምን ልበላችሁ፣ ሌላ ስም እስኪ እናወጣላት። አትጠገብ ዴታ ድላ እና ይቺ በእናታችሁ

እንግዲህ አንድ ፍቅርዬ ግን ማለት ነው። በኮሜንት ምን ያለች ምናምን እያላችሁ ነው። እንደ እሷን መናገር በጣም ይከብደኛል እና ምን መሰላችሁ ወንዶች ይ ፍቅርዬ በጣም አብዝተዋለች። እውነት ለመናገር የተለ አንዳንድ ወንዶች እያመጣች ብዙም አላመጣች። በነገሯችሁ ላይ ሁለቱ እኮ ነው ያመጣችሁ፣ ሌላ ብዙም አላመጣች እና ፉፉዬን ይሆናል አደለ ያሁን ያን ቦርጫም ከህይወቱ አውጣ ምናምን ነገር ምናምን እያለ ሲል ነበረ ማለት ነው። እና ፉፉዬ ማ የሸበላ ወንድም ፉፉዬን የመልካም ወንድም አትናገሩ። ና እን ፍቅርዬ እን ፉፉዬን አታስከፊ። ፉፉዬ ማለት ልዩ ወንድ ነው፣ ባይዘ ወይ ማለት ያሁን፣ የቀርቤ ባላየውም ምርጥ ወንድ ነው። በጣም ነው የሚወድሽ፣ በጣም ነው የሚያስብልሽ በሚዲያ ራሱ እንደዚህ ያን ያለ አደለም። ባታስረግጩ ጥሩ ነው። እንደዚህ እያመጣሽ ያ ወዳድር ሰዎች ጋር ግን እኮ ስፖርተኛ ነው ፉፉዬ ማለት ነው። ስፖርተኛ ጠንካራ ነው፣ ባይዘ ወይ ማለት ነው ፉፉዬ ና በመወፈር አይደለም፣ ያገላብጠዋል ያገላብጠዋል። ባይዘ ወይ ማለት ነው። በመወፈር ስላል አደለ። እንዴት ነበረ እኛ ድሮ እንትን ስንጠብቅ ማለት ነው። ያው እኔ አያቴ ጋር ስላደግኩ ብዙም አልጠብቅም። ዱላችሁን ይዛችሁ እና በመወፈር አይደለም ፉፉዬ ማለት ነው። ያዝረጠረጣችኋል ከፈለጋችሁ ማለት ነው። እና ግን ፍቅርዬ እዬ ግን ያው በዛ እያረግች ነው። እንዲሁ ፉፉዬን እንደዚህ አታስረግጩ፣ እየመጣ ማንም እንደዚህ ምናምን ነገር ማለት የለበትም። ያው እንደዛ ነገር አስተካከል፣ ፉፉዬን በእንደዚህ አይነት ነገር ላይ እንትን ባትይው ጥሩ ነው ማለት ነው። እንዴት ነበር የምንይዘው ድሮ ዱላ? እንደዚህ እና እንደዛ ነው ላቸኋለሁኝ፣ ትስተካከላለች ፍቅርዬ ማለት ነው። ፉፉዬ በጣም ምርጥ ልጅ ነው። ምርጥ ጓደኛሽ፣ ምርጥ በቃ ምን ልበሽ ለሱ የሚወድሽ በጣም የሚያስብልሽ የሚሳሳልሽ እንደዛ ነው በቃ እና ተስተካከይ ፍቅርዬ ማለት ነው እወድሻለሁ ላቭ ዩ የኔ ቢውቲፉል ገር ማለት ነው እና ሲቀጥል ሲቀጣጠል ሩታና አብሬሽ ውሸት ነው የሚሰሩት አሁንም ውሸት ነው ድሮ አብረውም ቢሄዱ ምን ቢሉ ነፂ እራሱ ውሸታም ናት ውሸት ነው የሚሰሩት ዞሮ ዞሮ ውሸት ነው ገባች አይደል የሩታ የበጎች ማለት ነው ምንም እውነት የለውም እርግዝና ስጀመር የለም እርግዝና የለ ትዳር የለ እውነት የለ ምን የለ ሁሉም ውሸት ውሸት፣ አሞች አብረሽ እና ሩታ ነጭም ተጨመረች። ውሸት አሞች አብረሽ እና ሩታ ነጭም ተጨመረች። እና እንደ ተባላችኋለሁ አለ። ባይ ዘ ወይ አበጋዝዬ፣ አበጋዝዬ ወይ አለ እኮ ትናንትና እኮ ነው ፈልጋት ቤት ውስጥ ወይም ደግሞ ከአቤላ ሱሪ ፈልጋት ማለት